ሰላም እንዴት ናችሁ? የኢየሱስ ስም የተባረከ መተናል። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ላይክ በማድረግ ጀምሩ። ስሙ ይህንን ጉድ ይሁን። አንድ ሰው የሆነ ገርል አምጥቶ ምናምን ቢለኝ የማልቀበለ ሆነ ሆነ የምለው አልቀበልም። ምክንያቱም ገርል የመዳኛም የመጽደቂያም የመግቢያም እንትን አይደለም። ታምራት ምናምን ሰው ታምር ነው፣ ከተቀበልክ ከተቀበለዋለህ ታምር ነው። በቃ ኦኬ። ኦኬ ይህንን ታምር ካልተቀበልክ ገነት አትገባም የሚል ትምህርት ግን የለም። ገል መጽሐፍ ቅዱሳዊ ስለሆነ፣ ገል ከመጽሐፍ ቅዱስ የወጣ ስለሆነ፣ እንዲሁም ገል ራሱ መጽሐፍ ቅዱስ ስለሆነ ኦርቶዶክሳዊት ቤተ ክርስቲያን ገላትን ታከብራለች፣ ትጽፋለች፣ ታነባለች፣ ታስተምራለች። በነገራችን ላይ እንደ ቀልድ ምናምን እንዳታዩ እየሰራ ነው። እውነታው ግን እየገባ ነው። አንዳንዶች እየለቁ ነው። ደግሞ አንዱ ይመጣል። የመጽሐፍ ቅዱስ ነው ተረት የምን መጽሐፍ ቅዱስ ነው የምታወሩ? ኧረ በኢየሱስ ነገሩ እየሰራ ነው። ጴንጤዎች ክብር ሁሉ ለኢየሱስ ሲሆን፣ ኢየሱስ ብቻውን ያድናል። ከቅዱስ መጽሐፍ ቅዱስ ውጭ ሁሉም ወደ ውጭ፣ ማንም እንዳይቀመጥ፣ ኢየሱስ ብቻውን በቂ ነው። የማንም አስተዋጽኦ አያስፈልግም። እንግዲህ ምንም ማድረግ አይቻልም። ደስ ላል ክብር ሁሉ ለኢየሱስ ይሁን። ደስ እያለኝ ነው። የሆነ ነገር እየታየ ነው። ኢየሱስ ያድናል። ስበይንንም ኢየሱስ እስካሁን ያመለኩት ኢየሱስ የነ ህይወት መቀየር አልቻልም። የነ ላይፍ መቀየር አልቻልም ከዚህ በኋላ ስለዚህ ቀጥታ እስልምናን መቀበል እፈልጋለሁ ወላህን ነው ምሉ ወላሂ ወላሂ ወላህን ነው ምላችሁ። መቀበል እፈልጋለሁ። እስካሁን የኖርኩት ህይወት የውሸት ህይወት ነው፣ ኢየሱስ መቀየር አልቻለም።

እስካሁን ላይፍ ሊቀየር አልቻለም። አንድ እንኳን ስልክ መግዛት አልቻለም። ስለዚህ ኢየሱስ ደሃ ነው። የጴንጤው ኢየሱስ ደሃ ነው። የፕሮቴስታንቱ ኢየሱስ ደሃ ነው። መስጠት አይችልም። ስለዚህ እኔ አሁን ከዚህ በኋላ ወላሂ፣ ምስክራም የኔ ህይወት የሚቀየር ከሆነ የኔ ላይፍ የሚቀየር ከሆነ አንድ ስልክ የሚገዛ እሙስድም ካለ ከዚች አንድ ስልክ የሚገዛ ካለ ከስሪ ሰመር በደንብ ስሙ። ቤት የሚያወጣ ስንት ዓመት ወደ ስድስት ዓመት ኖር ያለው እዚች ቤት ከዚች ቤት እንዲቀየር ብዙ ጊዜ ኢየሱስን እንጸልያል። ኢየሱስ እንዲቀየር ብዬ ጸልዬ መቀየር አልቻለም። ሊለውጥ አልቻለም። ስለዚህ ከዚች ህይወት የሚቀይር በእውነት እችን መልእክት ሰምቶ የሚቀይር ከኢትዮጵያ ውጭም ይሁን ከኢትዮጵያ ውስጥ ላይ ያለው ሙስሊም ይሁን አንድ ስልክ የሚገዛ ሁለተኛ፣ ከዚች ቤት የሚያወጣ የእውነትን ነው ካለህ ማለት ነው፣ ወላሂ ነው ምልህ፣ ነገ ጠዋት ሄጄ አላህን ይቀበላለሁ። የእኔ አምላክ አላህ ነው የነፈጣሪ አላህ ነው፣ ኢየሱስ አይደለም ወላህም ብዬ በአለም ሁሉ ፊት ነገር ላይ ብላይ ገብቼ ቀጥታ እነ አስያ ቤት ይቀበላሉ። ክብር ለኢየሱስ ይሁን ማለት ይሄ ነው ለምን እንዲያልክ ሰው ወደ ሞት እየሄደ እንዲህ ታወራለህ? ወይም ምሉም አሁን እኔ ያወራውበት ምክንያት አንድ ነው። በጊዜ ሂደት የማንም ማንነት እንደዚህ ይገለጣል። አንዳንዶች ሰው የምናገረውን ነገር አጣማቸው። የምትሰሙ ሰዎች አረባካችሁ ጆሮችሁን እስቲ ከፈት አርጋችሁ ጨርሳችሁ ስሙና ከዛ በኋላ የምትፈልጉትን ሀሳብ ታወራላችሁ። ነቢይ የጌታ ሰው የሆነ ሰው ሲባል በጠማማ የምትረዱ ሰዎች ይህን በደንብ አርጋችሁ ስም። ይሄ ልጅ በነገራችን ላይ ብቸኛ ወደፊት የሚሄድበትን አይቶ የመጣ ሰው ነው። ሲሆን ደርሼ መጥቻለሁ አለ። ብቸኛ ቦታውን ቼክ አርጎ የመጣ ሰው በኢየሱስ ስም የተጀመረ ንግድ አለ ኢትዮጵያ ውስጥ። ኢየሱስ ጌታ ነው ያለ ሁሉ ኢየሱስን የሚከተል አይደለም። ኢየሱስ ይወሰጭ እንጂ ለገንዘብ ብለን አይደለም የምንከተለው። ከፊት ያሉ አንዳንድ አንድ አገልጋዮች በኢየሱስም የጦፈ ንግድ እየሰሩ ለዚህ ልጅ ትንቢት መጥቷል ከሰማይ። ማን ማን ምን እንዳለ ታውቃላችሁ። ኢየሱስን አስራያቸ ያለው ከእግዚአብሔር ጋር ይደባደባለሁ፣ እንትን እበላለሁ፣ እንትን እበላለሁ። ታውቃላችሁ ሁሉንም ነገር ልሳኑ ላ ታውቃላችሁ። ታዲያ ዛሬ በዚህ ደረጃ እንደዚህ አይነት ንግግር ከአፉ ሊወጣ እንደቻለ አሁንም ጭምብላቸው ያልተከፈተ አሁንም የራሳቸውን ስራ እየሰሩ ያሉ በኢየሱስም የሚነግዱ ሰዎች እንዳሉ ግን እንዳትረሱ። ሻሎም ሻሎም ኢንተርናሽናል ምናምን ብሎ እንዲ እጁን ዘርግቶ ሲሄድ ከዛ ዘው ብለህ ትገባለህ። ዘመን ይዛ ይባላል። ከዛ ጌታ እንዲ ብሎ ተናግሮ ስነ ስርዓት ያዘ። ልሳን ሁሉ ትክክል ነው፣ ትንቢት ሁሉ ትክክል ነው የምትለው ሰውዬ ጆሮ ካለስማ ከምን እንደሚመጣ ምንጩን እወቅ። በፍሬ አይተ ከዛ በኋላ ነው መቀበል። የተገኘ ሁሉ አይዋጥም። እንደዚህ ነው መጨረሻ። በተረፈ የራሳችሁ እንትን ነው። ከፈለጋችሁ በኢየሱስ ሲመበላት ነው፣ ካልሆነ ወደ ህይወት መታችሁ ከእሱ ጋር መኖር ነው። ከሁለት አንድ የእናንተ ብርጫ ነው። ነጋዴዎች ግን ወጥተዋል። ይህንን ልጅ እንደ ምሳሌ ነው እንጂ ያነሳት፣ እንደሱ የሚሰሩ በየቦታ የጥንቆላዩን፣ የክርስቶስ መንፈሲን፣ የማይታወቅ ድብልቅልቅ ያለ ነገር ብዙ አለ። ተጠንቀቁ። ይህንን ለማለት ነው። ወንድማችን ደግሞ ማሄድ ፈልጋለሁ እሄዳለሁ፣ ጥሩ ነው ማሄድ፣ ግን ጥሩ ሆኖ ሳለ ቦታ ግን ተሳስታል። አንተ ቀጥታ መግባት ያለብህ አማኔ ነው አማኑ የለት ኢየሱስ ግን ብቻውን ያድናል። ተጠንቀቁ። ሕይወት ኢየሱስ ነው፣ ከሱ ውጭ መንገድ የለም። ኢየሱስን የተከተልነው ነው ለዳባው አይደለም፣ ለሕይወት ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ከዚህ በፊትም ኢየሱስን ለዳቦ የተከተሉ ተመለሱ፣ ተመለሱ። ይህንን ሄዳችሁ መጽሐፍ ቅዱስ ለማንበብ ትችላላችሁ። እንግዲህ ምንም ማረግ አይቻልም። ብቻውን ሕይወት ይሰጣል ስሙ ይህንንም ስጡኛ በቃ ፑሽ አታርቁም እንደ ጋላክሲ ምናምን እስ ስጡኝ፣ ፑሽ አድርጉልኝ። እን ሼም ነው ሌላ ምንም አንለም። እግዚአብሔር ይጠብቃችሁ። ከእንደዚህ አይነት በአደባባይ ከመዋረድ ሆድ እንደዚህ ነው ያዋርዳል። መጥፎ ነው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስቦይልንም በባህር ተዘቀዘቀ ብሎ የነገረ ይሄ ሰው ለመቶ ዓመት ነው የተዘቀዘቀው። በዚህ ክፍል ላይ እግዚአብሔር አቦ ወልደ መንፈስ ቅዱስ አዝለውታል። በነገራችን ላይ አቦን ማለት የመተዛዘል ምዕራፍ ሁሉ አለው። በዚህ ክፍል ላይ አሁን እንጀምር። የዚህን ክፍል ሀሳብ ምንድን ነው የሚለውን አባታቸው ገብረ መንፈስ ቅዱስ ወደ ባህር ተወርውሮ ገብቶ በራሱ ተተክሎ ከዚህ ባህር እንዳልወጣ በሕያው ስም ማልኩ፣ በእግሬ አልቆምም አለ። በአናቱ ተተከለ፣ ባህር ውስጥ ማለት ነው። እኛ ጥያቄ የለብንም፣ በአናቱ መተከሉ ላይ ማለት ነው። በአናቱ የተተከለው ግን ለምንድን ነው የሚለው ላይ ነው ጥያቄ የምናነሳው። እሺ እንዳልወጣ በሕያው ስም ማልኩ፣ በእግሬ አልቆምም አለ። አርባ ቀንና አርባ ሌሊት በባህር ውስጥ እንዲህ ሆኖ ኖረ በስንት ቀን ለአርባ ቀን እሺ ወደ አባታቸው ገብረመንፈስ ቅዱስ ስምህን የጠራ መታሰቢያን ያደረገ እምርልሃለሁ የሚል ቃል ከሰማይ መጣ ብፁዓዊ አባታቸው መልአኩን የኢትዮጵያን ህዝብ ሁሉ ካልማርክልኝ ከዚህ ባህር አልወጣም አለው የሱ መዘቅዘቅ የኢትዮጵያ ህዝብ እንዲማርለት ነው። የኢትዮጵያን ህዝብ ሁሉ ካልማር ክልኝ ከዚህ ባህር አልወጣም አለ። እስከ መቶ ዓመት ድረስ ተዘግዝቆ ኖረ። እስከ መቶ ዓመት ተዘግዝቆ የኖረው ለምንድን ነው? የኢትዮጵያን ህዝብ ለማስማር ነው። ሙስሊሙ የለ፣ ኢትዊስቶ የለ፣ ዋቄፈታ የለ፣ ኦርቶዶክሱ የለ። የኢትዮጵያን ህዝብ ለማስማር መቶ ዓመት ተዘቀዘቀ አሁን ጉዳዩ ይሄ ነው። የኢትዮጵያ ህዝብ በአቦ መዘቅዘቅ ይማራሉ ወይ? ቃልያን ይቅርታ፣ ብሩኪ አንድ አንድ የኢትዮጵያ ህዝብ ይቅርታ አድርጉልኝ፣ ዘጠኝ አመት ብዬ ስለቀበጣጠርኩ በማላቀው ነገር የኢትዮጵያ ህዝብ ይቅርታ አድርጉልኝ። መቶ ዓመት ነው በውሃ ላይ ተዘግዝቀው ሲጠሉ የነበረው። መቶ ዓመት ስለሆነ ዘጠኝ ዓመት ብዬ በማላቀው ነገር በመዘባረቄ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። ወንድማችን ቀጥል። ትልቅ ጥፋት ነው ያጠፋው። ይሄ ትልቅ ጥፋት ነው። ዘጠና አንድ አመት እየተወሰደ ይሄ ትልቅ ጥፋት ነው። ቀለል አድርገው ዘጠኝ አመት ትልቅ ጥፋት ነው። ዘጠና አንድ አመት እየተደበ ክብሩ ሁሉ ላይ ኢየሱስ ይሁን ኢየሱስ ብቻውን ያደርጋል። እንግዲህ እንድማለ ባናት ተተክለ መቶ አመት ይሄን ሌላ ስብ አይደለም፣ ይሄን በክፉ እንዳታዩ ግን፣ ዝም ብዬ ለጥያቄ ለማወቅ ያክል ነው። እንዴ አሜን ብላችሁ ተቀበላችሁ፣ መቶ አመት በአናት ተቀበላችሁ አይደል? ለማወቅ እኮ ነው፣ ለሌላ አይደለም። ከባድ ነው፣ ምንም ማድረግ አይቻልም። ነገር ግን ኢየሱስ ብቻውን ያድናል፣ ብቻውን ያድናል እያላችሁ ጻፉ። ስሙ አይደለም፣ አስራ አንዱ የኦርቶዶክስ የድግምት መጽሐፎች ህዝብ እያስደገምን እያለ በውሃ አስደግመው የሚጠጡት ወይም ደግሞ የሚጠቀሙት የሚታጠቡበት፣ ወይም ደግሞ ከአጋንንት ተፈወስንባቸው የሚባሉት መጻሕፍቶች እኔ ናቸው። ከየትም እንደመጡ ያልታወቁ ጻፊያቸው ያልተቀመጠ ሚካኤል ከሰማይ ወርዶ የጻፈው ወይስ ገብርኤል ነው ማንኛው መላክ ወርዶ እንደጻፈው የማይታወቅ መጽሐፍ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ አፍኒል፣ ድርሳነ ራጉኤል፣ ድርሳነ ሳቆኤል፣ ድርሳነ ሩፋኤል፣ ድርሳነ ጎርጎሪዮስ፣ መርብተ ሰለሞን ዘሰባቱ ዕለታት መፍትሄ ስራይ፣ ዘሰባቱ ዕለታት መጽሐፈት ውላዳን፣ መጽሐፈ አርጋኑን። እነዚህ አስማት መጽሐፍቶችን ማን የጻፋቸው? የጥንቁልና መጽሐፍ ናቸው። ሲጀመር ከነዚህ ከባድ ከባድ አስማት አለባችሁ። ማን ነው የትኛው መላእክት ነው ወርዶ የጻፋቸው? እነዚህ የትኛው መልአክ ነው ወርዶ የጻፋቸው? ከየት ከየት የመጣ ነው? ከየት የመጣ እንደሆነ ጠይቁኝ። ጠይቃችሁ ይህን የምትሰሙ ሰዎች እግዚአብሔር መስገን ካወቃችሁ ለልጁ መመለስ ነው። አይ ጥያቄ ነው የጠየቀው። ሌላ ምንም እኮ እንት ነረን። ግን ጥያቄ እየጠየቀ ነው። የእናንተን ሃይማኖት የሚከተል ነው። ግን መልሱ ከየት መጣ? ቀላል ጥያቄ እኮ የመጣበትን መናገር ነው። ማለስ ግን ይመለሳል ብዬ ተስፋ አድርጋለሁ። ክብር ሁሉ ላይ ኢየሱስ። ስትመልሱ ግን እንደ እግዚአብሔር ቃል መጽሐፍ ቅዱስ እንደምናገር አለቀ። ከዛ ውጭ የራስ ተረት መናገር ግን አይቻልም። ኢየሱስ ግን ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም ምን? ብቻውን ይወጻታል። ክብር ላይ ኢየሱስ ይሁን ስሙ። እንደነም ማቆም ያለብሽ እኮ ሔዋንን እባብ አወራ ሲሉ መዝጋት አለብሽ እኮ ዘለሽ አውራ አውራ በቃባ ወደ አንተ አንተ እኮ እያወራ ነው እባብ እንደሚያወራ ወይም ደግሞ መጽሐፍ ቅዱስ ትክክል እንደሆነ ለማስረዳት ወይም ለማሳየት ሩቅ ቦታ መሄድ አይጠበቅብንም ይሄው አንተ ቁጮ ላይ እያወራ ደስ የሚል ቆንጆ ቀለል ያለ መልስ አንተ ራሴ እያወራ አይደል እውነት ነው ደስ ይላል እንግዲህ የምንጨምረው ነገር የለም አንተ እያወራ ነው በቃ ይሄ ማሳያ ከዚህ በላይ እባብ መሆን አለ እንደ በጌታ በኢየሱስ ህይወት ኢየሱስ ነው ከሱ ውጭ መንገድ የለም ለማይረባ አእምሮ ተላልፋችሁ እንዳትሰጡ፣ በእግዚአብሔር ቃል ላይ ጸንታችሁ ቁሙ። ለመደረብ የሆነ ነገር ለመስራት ያሰባችሁት ቀን ለዛ ነው ተላልፋችሁ የምትሰጡ ኢየሱስ ይጠብቃችሁ። እንግዲህ ምንም ማድረግ አይቻልም፣ ብቻውን ይወት ይሰጣል። ስወይ ትንሽ መታወቅ ስትጀምሩ ኩራት ኩራት ለሚላችሁ እና ካልታጀብን ብላችሁ አገር ለምታምሱ የሀገራችን አገልጋዮች ይህ ሰው በጣም ምሳሌ ሆናችኋል ብዬ አስባለው። ስሙ ፎረስት ፍራንክ ይባላል። አሜሪካዊ ጋስፕል አርቲስት ወይም ደግሞ ዘማሪ ሲሆን ከሰሞኑ በጣም ብዙዎችን ስፒችለስ ያደረገ የሚገርም ውሳኔ ወስኗል። ያንን ከመናገሬ በፊት ስለ ፎረስት ፍራንክ አንዳንድ ባክግራውንዶችን በአጭር ሰከንድ ውስጥ ልንገራችሁ። አስቀድሜ እንደነገርኳችሁ እንግዲህ ስሙ ፎረስት ፍራንክ የሚባል ሲሆን አሜሪካዊ ዘማሪ ነው። አክቲቭ መሆን የጀመረው ደግሞ ከ2017 ዓመተ ምህረት ጀምሮ ነው። ከሌሎቹ ዘማሪዎች አንፃር ሲታይ በጣም በአጭር ጊዜ ውስጥ ወደ ሚኒስትሪ መምጣት የቻለና በጣም በአጭር ጊዜ ውስጥ ዝናን ማግኘት የቻለ ሰው ነው። ይህ ሰው እንግዲህ የአሜሪካ ጋስፕል አርቲስቶች የሚሸለሙትን ዳቭ አዋርድ በጣም በቀላሉ ነው መሸለም የቻለው። ከዛም ባሻገር የጋስፐል አርቲስቶች በቀላሉ የማያገኙት ቢልቦርድ ቶፕ 100 ቻርት ላይ በቀላሉ ሊስት መደረግ የቻለ ሰው ነው። የዚህ ሰው ስኬት እንግዲህ እዚህ ጋር አላበቃም። አይደለም ለጋስፐል አርቲስቶች ይቅርና ኢቨን ለሰኪላር አርቲስቶች እንኳን ሳይቀር ምኞት የሆነው የግራሚ አዋርድ ላይ በቅርቡ ኖሚኔት ተደርጎ ነበር። እና ከዛ በኋላ ግን ወጥቶ የተናገረው ነገር በጣም ብዙዎችን አስገርሟል። ፎረስት ፍራንክ እንግዲህ ለግራሚ አዋርድ ኖሚኔት ከተደረገ በኋላ በራሱ የቲክቶክ ገጽ ላይ መጥቶ በዚህ አዋርድ ላይ እንደማይገኝ ያሳውቃል። ለዚህም ደግሞ እንደ ምክንያት ያስቀመጠው ምንድን ነው? ለረጅም ጊዜ ከራሴ ጋር ስብሰለሰል ነበረ። በጨረሻ ላይ የደረስኩበት ውሳኔ ግራሚን ጨምሮ የትኛውም አይነት ከዚህ በኋላ የሚመጡ የሽልማት መድረኮች ላይ አልገኝም ብሏል። ይህንንም እንዲወስን ያደረገው ደግሞ ሁለት ምክንያት እንደሆነ አስቀምጧል። አንደኛው ምክንያቱ ምንድን ነው? ያው በሴኩላር አርቲስቶች እና በእኛ መካከል ክሊር የሆነ ላይን አይታየኝም። አለባበሳችን ያው ነው፣ የምንከተለው የሙዚቃ ስታይል ተመሳሳይ ነው። ልዩነታችን እንግዲህ ላይፍ ስታይል እና የመልእክት ልዩነት ብቻ ነው እና ከዛ የተሻለ ክሊር የሆነ ባውንደሪ ሊኖረን ይገባል ብዬ አምናለሁ ብሎ ተናግሯል። ሁለተኛ እንደ ምክንያት ያስቀመጠው ደግሞ ይሄ አገልግሎት፣ የማገለግለው አገልግሎት ዋንጫ የምቀበል በት አገልግሎት አይደለም። ምንም አይነት ዋንጫ በዚህ አገልግሎት ስም መቀበል አልፈልግም። ምክንያቱም የመጀመሪያኔ ዋንጫ የተቀበልኩት ስሜ በህይወት መዝገብ ላይ ሲጻፍ ነው። እዛ ጋር ዋንጫን ተቀብዬ ነው ህይወቱን ራሱ የጀመርኩት። ስለዚህ ከዚህ በኋላ ማድርገው ነገር እንዳለ ከጌታ ተቀብዬ ለጌታ የምሰጠው ነገር ስለሆነ የኔ እዚህ ጋር ምንም አስተዋጽዖ አይታየኝም። ስለዚህ አልሸለምበትም ብሎ። አንዳንዶቻችንማ በስማም ተሸክመን ብንዞሩ ላደስላቸዋል ልዩ እንትን ይፈልጋሉ። በ አን ኧረ ተው፣ መሬት ያዝ ያዝ ቀዝቀዝ። ክብር ላይ የሰው ሲሆን ሁሉ ለሱ የሰራው እሱ ባለቤቱ እሱ ነው። እኛ ደግሞ መሀል ላይ ገብተን ይሁን ሼሪንግ የሠራ ነው የሚወ እግዚአብሔር የሠራውን ራሱ ይውሰድ። ኧረ ተው። ክብር ላይ የሰው ሲሆን እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ጥሩ መልእክት ነው። ስሞኝ ቢቀበልህ የአንድ ሰሞን ነገር ላይ አትለጠጡ። ውጡ ከዛ እኛ ቤት የመጣው መምህር ጉድ ነው። ያላየን ያልሰማን፣ ያልታሰበን መካሪ አስተማሪ ነው። ይህንን የሚያስተምረው የተቀበልነው ቅዱሱ መንፈስ ይባላል። ክብር ሁሉ ለኢየሱስ። ደስ የሚል ቆንጆ መልእክት። እግዚአብሔር ብቻውን ይክበር። አረ የእኛን ጉዳይ ተዉ ሰው አወራ አላወራ እንዲያደረገ አደረ ከፍ አረገ። ምንም የሰው ነገር ምንም አይደለም፣ እሱ ከተቀበለ በቂ ነው። ክብር ለኢየሱስ። ይ ኢየሱስ ብቻውን ያደናል። እንግዲህ ምንም ማድረግ አይቻልም። ለዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ በላይ እንገናኛለን። ሰብስክሪፕሽን፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረ